አማራ ክልል ላይ ለሚደረገው አጀንዳ የማሰባሰብ ተግባር መንግስት፣ ህዝቡና ተባባሪ አካላት የሚጠበቅባቸውን ኃላፊነት እንዲወጡ የኢትዮጵያ ሀገራዊ ምክክር ኮሚሽን ጠየቀ። ኮሚሽኑ በአማራ ክልል በቀጣይ ቅዳሜ ለሚጀምረው አጀንዳ የማሰባሰብ ሂደት የተለያዩ የቅድመ ዝግጅት ስራዎችን እየሰራ እንደሚገኝ የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰ ካሚኮ ጋር በነበራቸው ቆይታ ገልጸዋል። ጌታቸው ገደፋው